ሰላም ውድ የዳዊት ላፍታ ቻናል ተከታታዮቻችን ዛሬም እንደተለመደው በአዲስ ፕሮግራም ተመልሰን መተናል። የሁለቱም ግንኙነት በዘመናት ውስጥ በርካታ የግጭትና የትብብር ታሪክ አለው። ይህ ውስብስብ ታሪክ በሰባተኛው ክፍለ ዘመን ከእስልምና በመካከለኛው ምስራቅ መነሳት ጀምሮ ዛሬ ድረስ ቀጥሏል። ምንም እንኳን ብዙ ጊዜ ሃይማኖታዊ ልዩነቶች የግጭት ምንጭ ቢሆኑም ቁጥራቸው በርከት ያሉ ግጭቶች ግን በፖለቲካዊ ኢኮኖሚያዊና ማህበራዊ ምክንያቶች የተነሱ ናቸው። እኛም ከዚህ መሰናዶ ጋር አብራችን ትቆዩ ዘንድ በመጠየቅ በሁለቱ ሃይማኖቶች መካከል የነበረውን ታሪካዊ ግንኙነት በስፋት እንመለከታለን። የክርስቲያኖችና ሙስሊሞች ግጭት በሰባተኛ ክፍለ ዘመን ከእስልምና መነሳት በኋላ በቅርብ ጊዜ ውስጥ ጅማሮ እንዳደረገ የታሪክ መዛግብት የሚያስረዱ ሲሆን እስልምና በመካና መዲና በነቢዩ መሀመድ አማካኝነት ተነስቶ ተከታዮቹን በፍጥነት አስፋፋ። በሰባተኛ ክፍለ ዘመን አጋማሽ የእስልምና እምነት ተከታይ ሰራዊቶች ብዙ ግዛቶችን የሸፈኑ ሲሆን ከነዚህም ውስጥ የክርስቲያን እምነት ተከታይ የነበሩበትን የቢዛንታይን ኢምፓየር እና የፋሪስ ኢምፓየር ግዛቶችን ይዘዋል። በጊዜው ሶሪያ፣ ግብጽና ሰሜን አፍሪካ ያሉ ትላልቅ ሀገሮች ብዙ ክርስቲያኖች ይኖሩባቸው የነበሩ ሲሆን እነሱም በሙስሊም መንግስታት አስተዳደር ስር ወደቁ። በጊዜው የክርስቲያኖችና ሙስሊሞች ግንኙነት በግጭት ብቻ አልተገለጸም። በብዙ አካባቢዎች ክርስቲያኖች የሃይማኖታቸውን ስርዓት በእስልምና አስተዳደር ስር ለመከተል ይፈቀድላቸው ነበር። በዚህም ልዩ የሆነ ግብር ወይንም ጂዚያ ይከፍሉ የነበረ ሲሆን በተጨማሪም የመጀመሪያዎቹ የእስልምና ስሩ መንግስታት ከክርስቲያኖችና አይሁዶች ጋራ በመሆን በሳይንስ በሕክምናና በፍልስፍና ውስጥ አብሮ ተገልጸዋል። ከክርስቲያንና ሙስሊም ግጭት ውስጥ በጣም ዝነኛ የሆኑት የመስቀል ስርዓቶች ናቸው። እነዚህ የመስቀል ጦርነቶች የጀመሩት በአውሮፓውያኑ የዘመን ቀመር አንድ ሺ ዘጠና አምስት ሲሆን የሮማ ፓፓስ ኡርባን ሁለተኛ ቅዱስ ምድር ይባል የነበረው እና ዛሬ ላይ እስራኤልና ፍልስጤም የሚባሉትን ሀገራት ከሙስሊሞች እጅ ለማውጣት ጥረት ሲደረግ ነበር። በዚህም የመጀመሪያው የመስቀል ጦርነት በ1099 አድርጎ ኢየሩሳሌምን ማሸነፍ ቻለ። ነገር ግን ይህ ድል በሙስሊሞችና በአይሁዶች ላይ የተደረገ ብዙ ጭፍጨፋ ያስተናገደ ነበር። በሚቀጥሉት ሁለት ክፍለ ዘመናት ውስጥ ተከታታይ የመስቀል ጦርነቶች የተደረጉ ሲሆን የቅዱስ ምድር ቁጥጥር ግን በሁለቱም መካከል ይለዋወጥ ነበር። ሳላሂን የመሳሰሉ የሙስሊም መሪዎች በ1187 ሺ ኢየሩሳሌምን ዳግም በቁጥጥራቸው ስር ቁጥጥር አውለውም ነበር። የመስቀል ጦርነቶች በክርስቲያንና ሙስሊም ሕዝቦች መካከል የጥላቻ ምልክት ሆነው እየተነሱ ማየት በየጊዜው የተለመደ ነገር ሲሆን፣ ተጽዕኖ ደግሞ ዛሬም ድረስ ይታያል። ከስምንተኛ እስከ አስራ አምስተኛ ክፍለ ዘመን ሊነሳ የሚችለው የአይቤሪያ ምድር ግጭት ነው። በቀድሞ አይቤሪያ ባሕረ ገብ መሬት የአሁኑ ስፔንና ፖርቱጋል የሚገኙበት ክፍል ክርስቲያኖችና ሙስሊሞች ለብዙ ዘመናት በሙስሊም አስተዳደር ስር በአንድነት ኖረዋል። ይህ ዘመን ብዙውን ጊዜ የእስላም ስፔን ወርቃማ ዘመን በመባል ይታወቃል። ያ ምድር በባህላዊና በሳይንሳዊ ስኬቶች እንዲሁም በሃይማኖታዊ ልቀት ይታወቅ ነበር። ሆኖም ከ11ኛው ክፍለ ዘመን ጀምሮ የክርስቲያን መንግስታት በሙስሊም አስተዳደሮች ላይ የመሬት ወረራ ጀመሩ። ይህም ሮኮንኪስታ በመባል ይታወቃል። ሮኮንኪስታ በ1492 ከግራናዳ ውድቀት ጋር ተጠናቀቀ። ይህም በስፔን ውስጥ የመጨረሻው የሙስሊም ግዛት ሆነ። ይህ ክስተትም በምዕራባዊ አውሮፓ ውስጥ የሙስሊም አስተዳደር መጨረሻ ምልክት ሆነ። ቀጥሎ የመጣው ከ14ተኛው ክፍለ ዘመን አንስቶ 20ኛው ክፍለ ዘመን ድረስ የሚደርሰው ታሪክ ነው። የአቶማን ኢምፓየር በ14ኛ ክፍለ ዘመን መነሳት አዲስ የክርስቲያን ሙስሊም ግንኙነት ሂደትን ከፈተ። አቶማኖች በዘመናዊ ቱርክ ላይ የተመሰረተ የሙስሊም ኢምፓየር ግዛታቸውን ወደ ምስራቅ አውሮፓ፣ ሰሜን አፍሪካ ና መካከለኛው ምስራቅ አስፋፉ። በ1453 ኮንስታንቲኖፕል ወይንም የአሁኑ ዘመናዊው ኢስታንቡል ከተማን ድል አድርገው የተቆጣጠሩ ሲሆን ይህም የቢዛንታይን ኢምፓየር መጨረሻ ምልክት ነበር። ኦቶማኖች በአውሮፓ ውስጥ ትልቅ ኃይል ሆነው ተገኝተዋል። ለብዙ ጊዜያት ያህል ከክርስቲያን መንግስታት ጋር ተጋጅተዋል። ለአብነትም የቪያና ወረራ በ1683 እና ኤሌፓንቶ ጦርነት በ1571 የኦቶማኖች ና የክርስቲያን አውሮፓ መካከል የተካሄዱ ወሳኝ ጦርነቶች ሆነው ይጠቀሳሉ። የኦቶማን ኢምፓየር በሃይማኖታዊ ልቀቱም ይታወቅ ነበር። ከ አስራ ዘጠነኛው ክፍለ ዘመን አንስቶ ዛሬ ላይ እስካለንበት ዘመን ድረስ የሚነሱ የክርስቲያን ሙስሊም ግጭቶች ብዙውን ጊዜ በከርሰ ምድር በብሔራዊነትና በፖለቲካዊ ጉዳዮች የተነሱ ናቸው። በ አስራ ዘጠነኛው ና በሀያኛው ክፍለ ዘመን መጀመሪያ ላይ የአውሮፓ ያላን ሀገራት በሙስሊም ዓለም ላይ የከርሰ ምድር አስተዳደር ጀመሩ ይህም ተቃውሞና ትግል አስከተለ። የኦቶማን ኢምፓየር ውድቀት ከመጀመሪያ ዓለም ጦርነት በኋላ በመካከለኛው ምስራቅ የአውሮፓውያን ድንበሮች ደግሞ በቅጡ ስላልተዘረጉ ተጨማሪ ግጭቶችን አስከተለ። በሀያኛውና በሀያ አንደኛ ክፍለ ዘመን በባልኮን ውስጥ በመካከለኛ ምስራቅና በአፍሪካ ውስጥ የሚከሰቱ ግጭቶች ብዙውን ጊዜ በሃይማኖታዊ ቃላት ይገለጹም ነበር ምንም እንኳን ብዙውን ጊዜ በፖለቲካዊ ና በኢኮኖሚያዊ ምክንያቶች የተነሱ ቢሆንም ለምሳሌም የእስራኤል ፍልስጤም ግጭት በአይሁዶች፣ ክርስቲያኖችና ሙስሊሞች የተከበሩ የሆነ መሬቶች ላይ የሚደረጉ ጥያቄዎችን ያካትታል። በናይጄሪያ ና በመካከለኛው አፍሪካ ሪፐብሊክ ውስጥ በክርስቲያኖች ና ሙስሊሞች መካከል ያሉ ግጭቶች የግዛትና የፖለቲካዊ ኃይል ተዋጊዎችን ጨምረዋል። በግጭት ታሪክ ውስጥ ቢኖሩም ክርስቲያኖችና ሙስሊሞች በብዙ የዓለም ክፍሎች በሰላም እንደማይኖሩ ማስታወስ አስፈላጊ ነው። በኢንዶኔዥያ፣ ሊባኖስ ና ህንድ ውስጥ የሁለቱም ሃይማኖቶች ማህበረሰቦች ለዘመናት አብረው ኖረዋል። ባህላዊ ልምዶችን ለመጋራት ና ማህበረሰቦችን ለመገንባት በጋራ አብረው ሰርተዋል። በቅርብ ዓመታት ውስጥ በክርስቲያኖችና ሙስሊሞች መካከል ድርድር ና መረዳት ለማሳደግ የሚደረጉ ሙከራዎች ተካሂደዋል። በበጎ አድራጎት ተቋማት በትምህርት ልውውጦች ና በሰላም ስራ ፕሮግራሞች ስህተታዊ ግንዛቤዎችን ለመቅረፍ ና የጋራ አክብሮትን ለማሳደግ ሲሞከር ታይቷል። የሁለቱም ሃይማኖቶች መሪዎች ጭፍጨፋ ና ጽንፈኝነትን ለመከላከል ንግግሮችን ሲያደርጉ በተደጋጋሚ የታየ ሲሆን የጋራ የሆኑትን የስሜት ና የሰላም እሴቶች አጽንተው ስለተቻችሎ መኖር አስተምረዋል። የክርስቲያን ሙስሊም የግጭትና የትብብር ታሪክ እጅግ ውስብስብ ነው። ምንም እንኳን የሃይማኖታዊ ግጭቶች አንዳንድ ጊዜ መጥፎ ነገሮችን እንዳስከተሉ ቢሆንም የትብብርና የጋራ ድንቅ ጊዜንም አስከትለዋል። ይህንን ታሪክ መረዳት የአሁኑ ፈተናዎች ለመፍታትና የበለጠ ሰላማዊ የሆነ ወደፊት ለመገንባት አስፈላጊ ነው። በጋራ እሴቶች ላይ በመነጋገርና ድርድሮችን በማሳደግ ልዩነቶችን ለመቅረፍና ልዩነት የሚከበርበት ዓለም ለመፍጠር መጣር እጅጉኑ አስፈላጊ ነገር ነው። እኛም ለዛሬው በዚህ ያበቃን፣ ስለሰጣችሁን ጊዜ በማመስገን በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩም።